በዚህ አብይ ጾም ተአምራቱ እንደቀጠለ ነው። መላው አውሮፓ የሐዘን ድንኳን ያስጣለው የቡልጋሪያ ውሳኔ ሁለት ጽንፍ የረገጡ ዓለማት ከእግዚአብሔር ናችሁ ከዲያብሎስ ከሁለት አንዱን መምረጥ የእናንተ ፋንታ ነው ቡልጋሪያ ያረቀቀችው ሰነድ የጥልቁን ዓለም አንጫጭቶታል ዜናው ከቡልጋሪያ በለስላሳ ነፋስ ቢነሳም ምዕራባውያኑ ጋር ሲደርስ ግን ከባድ አውሎ ነፋስ ሆኖ እሳት አስነስቷል ይህ መረጃ ስለ ኦርቶዶክሳውያን ብቻም አይደለም ማንኛውም የሰው አእምሮ እንደተሰጠው ሰው ቤተሰብ ሀገር እንዳለው ሰው በማንኛውም ሃይማኖት ውስጥ ያለ ሰው ቢሆን ክብርና ሞራል እንዳለውም ሰው ይህንን ሰነድ ሊቃወም አይችልም ትህትና ይቅርባይነት፣ ሀገርንና ቅርስን ሃይማኖትን የመጠበቅ ወደ ቀጣዩ ትውልድም የማሸጋገር ሰዋዊ ባህሪ ያለው ሁሉ ይህን ሰነድ አይቃወመውም። የቡልጋሪያን አዲስ ሕግ መላው አውሮፓን አነቃንቋል። ቁጣና ደስታ በአንድ ሳንቲም ገጽታ ላይ ተስተውሏል። ለመሆኑ በቡልጋሪያ ምን ተፈጠረም? አብራችሁን ስትቆዩ ሁሉንም አብረን እንፈትሸዋለን። ሰላምን ከጤና ፍቅርን ከበረከት ጋር ተመኘንላችሁ። ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በቡልጋሪያ አዲስ ነገር ተከስቷል። ይህ አዲስ ነገር ደግሞ እንግዲህ መላው አውሮፓን የነቀነቀና ያስቆጣ ሆኗል። ይህንንም ህግ እንግዲህ የቡልጋሪያ ሀገር አርቅቆ አጽድቆት መሬት ላይ አውርዶታል። ጉዳዩ ምንድን ነው የሚለውን በዚህ ዝግጅት አብረናችሁ እንፈትሻለን። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደውላ ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮሜንት በሼር እስከ መጨረሻው አብራችሁን ዘለቆ መረጃውን ከአክሱም ቲዩብ እኔ ሮማን ጸጋዬ አደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። በዓለም ታሪክ ፍሰት ውስጥ የሰው ልጅ እምነት፣ ፍቅርና ተስፋን በመፈለግ ላይ ሳለ ብዙ ጊዜያት በተለያዩ አመለካከቶች፣ እሴቶች መካከል ተንጠራውዟል። በተለይም በዘመናዊው ዓለም በሃያላን ሀገራት ውስጥ የእግዚአብሔር ቃልና የክርስቶስ መስዋዕትነትን በማህበረሰቦች መሃል መሰማት እየቀነሰ ሄዷል። በምትኩ እንደ ሰይጣን አምልኮ፣ ሶስተኛው አይን፣ ኢንላይትመንት ያሉ ርዕሰ ጉዳዮች ትኩረት ማግኘት ጀመሩ። የአዝማሚያ በተለይ በምዕራባውያን ሀገራት ተጠናክሮ ታይቷል። ነገር ግን አንዳንድ ሀገራት እንደ ቡልጋሪያ አይነት ማለት ነው ይህን አዝማሚያ መቃወም የሚታይባቸው ማህበረሰቦች አሉ። በምዕራባውያን ሀገራት የመጽሐፍ ቅዱስ ትምህርቶች ሌሎች ቦታ ቀስ በቀስ በሌሎች አማራጮች ተተክቷል። ለምሳሌ የክርስቶስ መስዋዕትነትን ይህም ለክርስቲያኖች የመዳን መሰረት የሆነውን ብዙ ጊዜ በማህበራዊ ውይይቶች ውስጥ ችላ ተብሏል። በምትኩ እንደ ሶስተኛው አይን ያሉ ሚስጥራዊ ፍልስፍናዎች ወይም የኢንላይትመንት እንቅስቃሴዎች ብዙ ተከታዮችን ስበዋል። እነዚህ አማራጮች ብዙ ጊዜ የግለሰብ ኃይልንና ራስ ማብራትን የሚያጎሉ ናቸው። ነገር ግን ብዙዎች እንደሚከራከሩት ከመጽሐፍ ቅዱስ እውነቶች ይልቅ ወደ ሰይጣን አምልኮ ያዘነብላሉ። በተመሳሳይ ማህበረሰብ እሴቶችን በአንዳንድ ማህበረሰቦች ውስጥ ተገፍተዋል። ፍቅር፣ መከባበር፣ ቁርጠኝነት የተሞላው ባህላዊ የሆነ የቤተሰብ ትስስር ብዙ ጊዜ በግለሰቦች ነፃነት ላይ ያተኮሩ አመለካከቶች አምጥቷል። በአንዳንድ ሀገራት እንደ ግብረ ሰዶማዊነት ያሉ አማራጮች በህግ የተጠበቁና የተደገፉ ሲሆን፣ ይህ ከባህላዊ እምነቶች ጋር ደግሞ ውጥረትን ፈጥሯል። በዚህ አለም አቀፋዊ አዝማሚያ መካከል ቡልጋሪያ እንደ ኮከብ ታበራለች ማለት ይቻላል። በጨለማ እንደምታበራ ኮከብ ከርከብ ትታያለች ማለት ይቻላል። ይህች የምስራቅ አውሮፓ ሀገር በታሪኳ የኦርቶዶክስ ክርስትና ስሮች ላይ በጣም ጠንካራ ሆና ቆይታለች በ20ኛው መቶ ክፍለ ዘመን ቡልጋሪያ የኮሚኒዝም ፈተና ገጥሟት ነበረም ይህም ሃይማኖትን ለማፈን የቤተሰብ እሴቶችን ለመቀነስ የማህበረሰቡ መንፈሳዊነትና ማንነት ለመቀየር ተሞክሮ ነበረም ነገር ግን የቡልጋሪያ ህዝብ በተለይ በገጠር አካባቢዎች የእምነታቸውን ቅርሶች ጠብቀው ቆይተዋል በዘመናዊ ጊዜያት ቡልጋሪያ ከምዕራባውያን ባህሎች የሚመጡ ተጽዕኖችን በእጅጉ የተቃወመች ሀገር ነው ናት ለምሳሌ በ2018 የቡልጋሪያ ህገ መንግስት ፍርድ ቤት ትዳርን እንደ ወንድና ሴት መካከል ብቻ የሚፈቅድ መሆኑን ወስኗል ይህም ከአንዳንድ ዓለም አቀፍ አዝማሚያዎች ጋር ደግሞ በእጅጉ ተቃራኒ ነበረም የውሳኔ በብዙዎች ዘንድ እንደ ባህላዊ እሴቶችን የመጠበቅ ምልክትም ተቆጥሯል በተጨማሪም የቡልጋሪያ ኦርቶዶክስ ቤተ ክርስቲያን በማህበረሰብ ውስጥ ትልቅ ተጽዕኖ ያላት ቤተ ክርስቲያን ናት። የእግዚአብሔርን ቃል በማስተማርና የቤተሰብ ግንኙነቶችን በማጠናከር ረገድ ጉልህ ሚና ተጫውታለች። ይህ ሁሉ መከራ ቢሆንም በዓለም ዙሪያ ያሉ ማህበረሰቦች ተስፋቸውን አላጡም። በአያላን ሀገራት ውስጥ እንኳን ከእግዚአብሔር ጋር ያላቸውን ግንኙነት መልሰው ለመገንባት የሚጥሩ ግለሰቦችና ቡድኖች አሉ። በቡልጋሪያ ያሉ ማህበረሰቦች ለምሳሌ በበዓላት በቤተ ክርስቲያን ስርዓቶች ተሰባስበው የእምነታቸውን መሰረት ያከብራሉ ይህ የአንድነትና የተስፋ መንፈስ በሌሎች ሀገራትም መታየት ጀምሯል ሰዎች ከቁሳዊ ዓለም ባህል ይልቅ መንፈሳዊ እሴቶችን መፈለግ እየጀመሩ ነው የዓለም ታሪክ የተጋድሎና የመታገል ታሪክ አለው። በአያላን ሀገራት ውስጥ የእግዚአብሔር ቃል ቦታ በሌሎች አማራጮች ተተክቶ ቢታይም እንደ ቡልጋሪያ ያሉ ሀገራት የእምነትና የባህል ጥንካሬን አሳይተዋል። ይህ ታሪክ ታዲያ የሚያስተምረን ምንም ያህል ፈተናዎች ቢመጡ የሰው ልጅ መንፈስ በፍቅር በተስፋ፣ በእውነት ላይ ተመሰረተ እስከሆነ ድረስ ሁልጊዜም በብርሃን መመላለስ እንደሚቻል ነው። ለመሆኑ በቡልጋሪያ ምን ተፈጠረም? አውሮፓውያንንስ የሀዘን ድንኳን ያስጣላቸው ምንድን ነው? ቡልጋሪያ በኦርቶዶክስ እምነት ለዘመናት የጠነከረች ሀገር ናት። አሁን ደግሞ አንድ ታሪካዊ ውሳኔን አስተላልፋለች፣ አዲስ ህግን መሬት ላይ ወርዳለች። በሁሉም ትምህርት ቤቶች የኦርቶዶክስ እምነት ትምህርት ለተማሪዎች መሰጠት ይጀምራል። ይህ ማለት የቡልጋሪያ ተማሪዎች የኦርቶዶክስ ቤተክርስቲያን ታሪክ፣ ትምህርት፣ ስነስርዓቶች፣ መንፈሳዊ ውበቶችንም ይማራሉ። ይህ ውሳኔ የተወሰነውን የኦርቶዶክስን ቅርስ ለመጠበቅ፣ የሀገሪቱ መንፈሳዊ ማንነት ለማጠንከርና ወጣቶች ከራሳቸው ባህል ጋር

በይቅርባይነት ላይ ተመስርቶ አንድ አድርጎታል። አሁን ይህንን ቅርስ ለወጣቶች ማስተላለፍ የቡልጋሪያ ተስፋ ሆኗል። የዚህን ሕግ ውበትም ስናይ በተማሪዎች ልብ ውስጥ የኦርቶዶክስን መንፈሳዊ ብርሃን ለማብራት መጣጣሩ ነው። ለመሆኑ ኦርቶዶክስ እምነት ምንድን ነው? ኦርቶዶክስ እምነት ሃይማኖት ብቻ አይደለም፤ የሰውን ልብ የሚያራራ የሚያነቃቃ፣ የሚያረጋጋም መንፈሳዊ ጉዞ ነው። ኦርቶዶክሳዊነት፣ ኦርቶዶክስ በውበቱ ይታወቃል። ከወርቃማ ዶግማና ቀኖናዎቿ እስከ መለኮታዊ መዝሙሮች ከተቅ የተቀደሱ ስነ ስርዓቶች እስከ ሻማ ብርሃን ካለባበስም ጀምሮ እስከ ኗኗር ድረስ የኦርቶዶክስ ታሪክ እጅግ ልብን የሚነካ ነው። በተጨማሪም ኦርቶዶክስ ትህትናን ያስተምራል እንደ እግዚአብሔር ፊት ትንሽነታችንን፣ እርስ በርስ ደግሞ መዋደዳችንን ከልባችን መልካምነትን መግለጽን ያስተምረናል። ይህ ይቅር ባይነት ኦርቶዶክስ ልባችን ከቂም ነፃ እንድናደርግ፣ ልዩነቶችንም እንድንቀበልና በፍቅር እንድንኖር የሚጋብዝ እምነት ነው። እነዚህ መንፈሳዊ እሴቶች በቡልጋሪያ ትምህርት ቤቶች ውስጥ ለተማሪዎች እንደ ብርሃን እንዲተላለፉ ሕግ ወጥቷል። ይህ የቡልጋሪያ ውሳኔ በአውሮፓ ማዕበልን አስነስቷል። አንዳንዶች ደስተኞች ናቸው፣ ሌሎች ደግሞ በእጅጉ ተቃውሟል። ብዙ አውሮፓውያን በተለይ የኦርቶዶክስ እምነት ተከታዮች ይህንን ህግ እንደ ትልቅ ድል አድርገው ያዩታል። በሩሲያ፣ በሰርቢያ፣ በግሪክ እና ሌሎች ኦርቶዶክሳዊ ማህበረሰቦች ያሉበት ሀገር ይህ ውሳኔ የቡልጋሪያን መንፈሳዊ ማንነት የሚያጠናክርና ወጣቶች ከባህላቸው ጋር የሚያገናኝ ነው ብለዋል። በተለይ አውሮፓ ውስጥ የኦርቶዶክስ ቤተ ክርስቲያን ይህንን እንደ መንፈሳዊ መነቃቃት ተስፋ ተስፋ አደርገው ተመልክተውታል። እንደ ነርሱ አመለካከት ይህ ትውልድን በፍቅር በትህትና ላይ እንዲሆኑ ኢንቨስት የተደረገበት ሰነድ ነው ብለዋል። በሌላ በኩል ደግሞ አንዳንድ የአውሮፓ ማህበረሰቦች ይህንን ህግ በእጅጉ ተቃውመውታል። በተለይም በሴኩላር አመለካከት ያላቸው ክፍሎች በትምህርት ቤቶች ውስጥ የሃይማኖት ትምህርት መስጠት የሃይማኖትና መንግስት መለያየት መርህን ይጥሳል ብለው ይከራከራሉ። አንዳንዶች ደግሞ የሌሎች ሃይማኖት ተከታይ ተማሪዎች በዚህ ህግ ሊገለሉ ይችላሉ ብለው ይፈራሉ። ይህ ክርክር በአውሮፓ ውስጥ ስለ ሃይማኖት ባህልና ትምህርት ያለውን ስስ ሚዛን ያሳያል። በቡልጋሪያ ውስጥ ይህ ህግ ተስፋን አምጥቷል። ብዙ ቤተሰቦች ይህ ውሳኔ ልጆቻቸው የራሳቸውን ባህልና እምነት እንዲያውቁ እንደሚረዳቸው ያምናሉ። የኦርቶዶክስ ቤተ ክርስቲያን መሪዎች ይህንን እንደ ታላቅ እድል ይመለከቱታል። ምክንያቱም ወጣቶች የእምነቱን ፍቅር፣ ትህትና የቀርባይነት በጥልቀት ይማራሉ። እንዲሁም ቡልጋሪያ ይህንን ህግ ለሁሉም ተማሪዎች ክፍት በሆነ መልኩ ተግባራዊ ለማድረግም አልገብታለች። ይህም የሌሎች ሃይማኖቶች ተከታዮችን ተከባሪ እንደሚሆን ደግሞ ያረጋግጣል። ይህ ሁሉ ምን ያሳያል የሚለውንም ስንመለከት ቡልጋሪያ የራሷን መንፈሳዊ ማንነት ለመጠበቅና በተመሳሳይ ጊዜ ለመክፈትም ለመቀበልም ዝግጁ ነች። ይህ የኦርቶዶክስ እምነት ውበት ነው። በፍቅርና በአንድነት ሁሉንም ያቀራርባል። የቡልጋሪያ ይህ አዲስ ህግ ብቻ ስለ ትምህርት አይደለም ስለ ፍቅር፣ ስለ ትትና፣ ስለ ይቅርባይነት ዝቅ ስለ ማለትና ስለ አንድ ህዝብ እርስነት ነው። ኦርቶዶክስ እምነት በውበቱ፣ በልባዊ ጥልቀቱ እናም በመንፈሳዊ ጸጋው ተማሪዎችን ለመቀየር ዝግጁ ነው። አውሮፓ ያለው ቁጣና ደስታ የሚያሳየን ታዲያ አንድ ነገር አለ። ይህ ውሳኔ ልብን ያነቃቃል፣ ውይይትን ይፈጥራል፣ ተስፋንም ያጭራል። ኦርቶዶክሳዊነት እንደ ጥልቅ ውቅያኖስ ነው። ውስጡ የተዋሃደ መንፈሳዊ ትምህርት፣ የተከበረ ባህልና የሰው ልብን የሚነካ ስነስርዓትን የያዘ ነው። የእምነት በተከ ተከታዮች ውስጥ የእግዚአብሔርን ፍቅር፣ የሰውን ክብር፣ የማህበረሰብን አንድነት ያጎለብታል። ለምሳሌ በኢትዮጵያ የሚከበረው የትንሳኤ በዓል በቤተ ክርስቲያን ዙሪያ የሚሰበሰቡ ምዕመናን በሻማ ብርሃን የተቀደሰውን ሌሊት ሲያሳልፉ የእምነቱን ውበት በሙሉ ልብ ይሰማል። ይህ የኦርቶዶክሳዊነት ውበት በሩሲያ የፓስካ በዓል ላይ በክርስቶስ ቤተ ክርስቲያን ውስጥ በሚደረገው የቅዱስ እሳት ስነ ስርዓት ላይም በተመሳሳይ መልኩ ይታያል። እነዚህ ተሞክሮዎች እምነቱ ምን ያህል ልብን እንደሚነካና ሰዎችን እንደሚያ ርብ ያሳያሉ። ኦርቶዶክሳዊነት ልክ እንደ ወንዝ ነው፣ በራሱ መንገድ የሚፈስ ነገር ግን ከሌሎች ጋር ሲገናኝ የተሻለ ህይወትን የሚፈጥር በኢትዮጵያ ኦርቶዶክስ ቤተክርስቲያን ከእስልምናና ሌሎች ሃይማኖቶች ጋር በመተባበር ለዘመናት አብሮ መኖርን አስተምራለች። ለምሳሌ በአዲስ አበባ ነዋር መስጊድና ቅድስተ ማርያም ቤተክርስቲያን ቅርብ ሆኖ መቆማቸው የእምነቶችን መተሳሰብ በምልክት ያሳያል። በተመሳሳይ በሩሲያ የኦርቶዶክስ ቤተክርስቲያን ከእስልምና ከአይሁድና ከሌሎች ሃይማኖቶች ጋር በመነጋገር ለሰላም ውይይቶችን ትመራለች በ2019 በሞስኮ የተካሄደው የሃይማኖት መገናኛ ጉባኤ ኦርቶዶክሳዊነት ለመግባባት እንዴት ድልድይ እንደሚሆን ያሳየ ነው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የሀገሪቱ መንፈሳዊና ባህላዊ ውህደት መልህቅ ናት በ16ኛው መቶ ክፍለ ዘመን ከአህመድ ግራኝ ወረራ ጊዜ ቤተ ክርስቲያን ምእመናንን አንድ አድርጋ የሀገር ማንነትን ለመጠበቅ ትልቅ ሚና ተጫውታለች በዘመናዊው ዘመንም በ2020ዎቹ በኦሮሚያ ክልል የተነሳውን የእምነት አለመግባባት ለመፍታት ቤተ ክርስቲያን በውይይትና በማስታረቅ ሰላምን ለማስፈን ጥረት አድርጋለች እንዲሁም በተለያዩ ጊዜያት በበጎ አድራጎት በትምህርት በማህበራዊ ሚዲያ ማህበረሰቡን ከመበታተን ጠብቃለች በሩሲያ የኦርቶዶክስ ቤተ ክርስቲያን በሶቪየት ህብረት ዘመን ከፍተኛ ፈተና ገጥሟታል ቤተ ክርስቲያኖች ተዘግተው ካህናቶችም ተከሰው ነበረ ነገር ግን እምነቱ በህዝብ ልብ ውስጥ ተጠብቆ ቆይቷል በ1990ዎቹ ሶቪየት ህብረት ሲፈርስ ቤተ ክርስቲያኒቱ የሩሲያን ማንነት እንደገና ለመገንባት መልህ ሆናለች በማህበራዊ አገልግሎት በቤተ ግንባታና በህዝብ መካከል ያለው መተሳሰብ በማጠንከር ሀገሪቱ ከቁስ እስከ መንፈስ ቀውስ እንድትወጣ ድርታለች። በተጨማሪም በዩክሬን ግጭት ወቅት ቤተ ክርስቲያኒቱ ለሰላም ጥሪ በማድረግ ለስደተኞች በመርዳት ማህበረሰቡንም ለማበረታታት ጥረት አደርጋለች። በግሪክ የኦርቶዶክስ ቤተ ክርስቲያን በ19ኛው መቶ ክፍለ ዘመን ከኦቶማን አገዛዝ በነጻነት ትግል ጊዜ ህዝቡን አንድ አድርጋ ነበረም ካህናትና መነኮሳት የነጻነት ተዋጊዎችን በመደበቅና በመደገፍ የሀገር መፍረስን መከላከል ችለዋል። በሰርቢያም እንደዛው በ ሥልጣናዎቹ በዩጎዝላቪያ ጦርነት ወቅት ቤተ ክርስቲያኒቱ ለሰብአዊ እርዳታና ለማህበረሰብ መልሶ ግንባታ ትልቅ ሚና ተጫውታለች። በኮሶቮ ግጭት ወቅትም ገዳማት ለተፈናቃዮች መጠለያ ሆነዋል። ኦርቶዶክሳዊነት ልክ እንደዛፍ ነው ይላሉ ምሁራኑም ሲናገሩም፣ ስሮቹ በመንፈሳዊ ትምህርት ጥልቅ ሆነው የሚያድጉ ቅርንጫፎቹ ደግሞ ለሌሎች ሃይማኖቶች ጥላና መተሳሰብን የሚሰጡ። ከኢትዮጵያ እስከ ሩሲያ ይህ እምነት ሀገራትን ከመፍረስ ጠብቆ ሰላምን፣ አንድነትንና ተስፋን ሰጥቷል። እምነቱ ውስጥ ያለው የፍቅር የመቻሻል መልእክትም ከሌሎች ጋር አብሮ የመኖር ተምሳሌት ሆኖ ይቀጥላል። አበጣን የነገሰው ይበለን ቸር ያሰማን።